በኢሞ፣ በዋትሳፕ፣ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ውዴ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ይሆናል ማለት ነው። እሺ፣ በአራተኛ ፊደሮች ቃላትን እንዴት መስርተ እንዴት አገጣጥመን ማንበብ እንችላለን? ወይም ደግሞ እንዴት አገጣጥመን እናነባቸዋለን? አብዛኞቻችሁ የምትቸገሩ ወይም ደግሞ ከበደን አገጣጥመን ማንበብ ተቸገር ነው የምትሉ ፊደሎችን እጠንቃችሁ ባለማወቅ ስለሆነ እያንዳንዳቸውን ፊደሎችን እየነገርኋችሁ ከማን ቤት ማን እንደሆነች ማን ብለን እንደምናነባት ቃላትን አገጣጥመን ማንበብ በዚህ ቪዲዮ እጥር ባለ እጥር ምጥን ባለ በትንሽ ደቂቃ ውስጥ እንለማመዳለን ማለት ነው። እቺ የተ ቤት አራተኛ ፊደል ማን ብለን እንደምናነባት፣ ታ ብለን የምናነባት ነ። ለምሳሌ እስኪ በዚህች ቃላት መስርተን ው በታ እቺ ማናት? ታ እቺ ከረቤት ሶስተኛ ፊደል ማን ብለን ነው የምናነባት? ቢጠፋን እንኳን እናደርጋለን፣ ቁጥርን መድረስ እንችላለን ማለት ነው። ቃላት ስተምንን ለማመድ ድረስ ቁጥርን ከዛ በኋላ የተወሰነ እየቆጠርና ከተለማመድን በኋላ ሁሌ ስለምንይዛቸው ሁሌ መቁጠር አይጠበቅብንም። መጀመሪያ ስንል ለማመድ ግን እናደርጋለን እንቆጥራለን። ለምሳሌ ቺ ለማግኘት ስንተኛ ፊደል? ሶስተኛ ፊደል ሶስተኛ ፊደል እቺ ታ ከተቤት አራተኛ ፊደል ናት። እቺ ደግሞ ከረቤት ሶስተኛ ፊደል ረ ሩ ሪ ሪ ብለን ነው የምናነባት ሶስተኛ ፊደል ሪ ስለዚህ ታ ሪ ይቺስ ይቺ ደግሞ ከከቤት ስድስተኛ ፊደል ክ ብለን ነው የምናነባት ክ ታ ሪ ክ ምን ሆነ ታ ሪክ ታሪክ ብለን እናነባዋለን ታሪክ እሺ ይቺስ ይቺ ደግሞ ታ ይቺ ወ ይቺ ቀ ሁሎችም ምንድናቸው? የመጀመሪያ የመጀመሪያ ፊደል ታ አራተኛ ፊደል ናት። ከዛዎች እቺ ከወቤት እቺ ከቀቤት ምንድናቸው? የመጀመሪያ የመጀመሪያ ፊደል ናቸው ማለት ነው። ምንድናቸው? የመጀመሪያ ፊደል። ስለዚህ እነዚህን የሚጠበቅብን እንደ ቅደም ተከተላቸው ትክክለኛ ስማቸውን መጥራት ነው። ታ ወ ቀ፣ ፍጥን ብለን ስናንበው ታወቀ ምን ይሆናል? ታወቀ ታወቀ። እሺ እቺስ ታ ይቺ ደግሞ ከከቤት አራተኛ ፊደል፣ ከከቤት አራተኛ ፊደል ማን ብለን ነው የምናነባት? ከኩኪ ከኩኪ፣ ካ ካ ብለን ነው የምናነባት ማለት ነው። ስለዚህ ታ ካ። ይቺ ደግሞ ሚ እግራቸው ላይ አብዛኛው ወደ ቀሸፈፍ ያሉ ደግሞ ሶስተኛ ፊደሎች ናቸው ብለናል። መ ሙ ሚ ሚ ብለን እናነባት። ስለዚህ ታ ካ ሚ፣ ታካሚ ምን ይሆናል? አንደፊትም ለስናነበው ታካሚ ታካሚ እሺ። ይቺስ ይቺ ደግሞ ከቸቤት ስንተኛ ፊደል ናት? ይቺ ከቸቤት አራተኛ ፊደል ማን ብለን ነው የምናነባት? ቻ ቻ። ይቺ ከለቤቴ የመጀመሪያ ፊደል ለ። ይቺ ስድስተኛ ፊደል ከወቤት ው። በአንድ ላይ ቻ ለ ው በአንድ ላይ ስናነበው ፍጥን ብለን ቻለው ማን ይሆናል? ቻለው ቻለው እ ችስ ቻ ቺ ከየቤት ስድስተኛ ፊደል ይ ብለን የምናነባት ይ ቻ ይ ቺ ከነቤት አራተኛ ፊደል ና በአንድ ላይ ቻ ይ ና በትክክል ስማቸውን ከጠራ ናቸው ምንም አገጣሙ ማንበብ ሌላ ነገር ወይም ሌላ ሚንስ የለውም ማለት ነው። የሚያስቸግረን ነገር የለም። ና ምን ይሆናል? ቻይና ቻይና። እሺ ይቺስ ቻ ይቺ ግ ግ ከገቤት ስድስተኛ ፊደል ግ ብለን ምንጠራት ገ ጉ ዲ ጋ ጌ ግ ይኸው ግ ቻ ግ ይቺ ደግሞ ኒ ከነቤት ስንተኛ ፊደል ሶስተኛ ፊደል ቻ ግ ኒ ባንድ ላይ ፍጥም ለስናል ምን ይሆናል? ቻግኒ ምን ይሆናል? ቻግኒ ይሆናል ማለት ነው። ቻግኒ ቻግኒ ሙሲ ይቺ ደግሞ ከየቤት አራተኛ ፊደል ያ ብለን የምንጠራት ያ፣ ያ ይቺ ያ፣ ይች ለ፣ ይቺ ው። እስኪ ባንድ ላይ ስ አገር አጥ መናንባቸው ያ ለ ው እናንተ ረጋ ብላችሁ ስጠሩት ያልተገጣጠመ ስለሚመስላችሁ ነው እንጂ መጀመሪያ ቀስ ብላችሁ ያ ለ ው እዛ ያለው ስትሉት ምን ይሆናል? ያለው የሚል ትርጉም ይኖረዋል ማለት ነው። ያለው ያለው። እሺ፣ ይቺስ? ያ ይቺ ለ ይቺ ም ከመቤት እስኪ ስናነበው ምን ይሆናል ያ ለ ም ፈጠም ለናንበው ያለ ምን ይሆናል? ያለ ያለ ይሆናል ማለት ነው። እሺ ይቺስ? ያ ይቺ የየ ቤት የአራተኛ ፊደል ፊደልና ይቺ የየ መጀመሪያ ፊደል ይቺ ደግሞ ከሀ ቤት ስድስተኛ ፊደል ያ የ ህ ያ የህ አለ ምን ይሆናል? ያየህ ያየህ ያየህ። እሺ ይቺስ? እቺ ደግሞ ከነቤት ስንተኛ ፊደል ናት? ከነቤት አራተኛ ፊደል። ማን ብለን ነው ምናነባት? ና ና ብቻውንም ሁና ትርጉም ትሰጣለች፣ ከሌሎችም ጋር አብራት እነበባለች ማለት ነው። ና ይችማናት ና ይቺ ይ ይቺ ል ስቲማን ላይ ና ይ ል ናይል ምን ይሆናል? ናይል ናይል ሚል የወንዝ ስም ይሰጠናል ማለት ነው። ናይል እሺ፣ ይቺስ ና ይቺ ዝ ከዘቤት ስድስተኛ ፊደል ዝ ብለን ምናነባት ይቺ ሬ ይቺ ት ይቺ ና ይቺ ዝ ይቺ ሬ ይች ት ባንደ ስናነበው ና ዝ ሬ ት ናዝሬት ምን ይሆናል? ፈጠርነ ስናነበው ናዝሬት ናዝሬት ይሆናል ማለት ነው። ሂስ ና ይች ሁ ይች ም ባንድ ላይ ስናነበው ምን ይሆናል? ና ሁ ም ና ሁም ምን ይሆናል? ና ሁም ብለን እናነበዋለን ና ሁም ብለን እናነበዋለን ማለት ነው። እች ደግሞ ከከቤት አራተኛ ፊደል ካ ካ ነች። በእች ቃላት ስንመሰርት ካ እቺ ር እቺ ታ ካ ር ካርታ ካርታ ብለን እናነባዋለን። ካርታ ካርታ እንዲህ እያደረግን ቃላትን በአጭር ጊዜ ማንበብ መጻፍ፣ አገጣጥመን ፊደሎችን ካወቅነ አገጣጥመን ለማንበብ ምንም አያስቸግረንም ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም ሶሻል ሚዲያ ሀይ በሉን በአጭር ጊዜ እንደፈለጋችሁ ማንበብ መጻፍ እንድትችሉ መማር መከታተል ትችላላችሁ ማለት ነው። እቺ ማን ነች? ካ እች ል- እቺ ስ ካ ል- ስ ምን ይሆናል? ካልስ ካልስ ካልስ። እሺ፣ እቺስ ካ ይቺ ዊ ይቺ ያ ባንድ ላይ ስናነበው ምን ይሆናል ካ ዊ ያ ካዊያ ካዊያ ይቺ ደግሞ ከወቤት አራተኛ ፊደል ማን ብለን ነው የምናነባት? ብቻዋን መጀመሪያ የሚጠበቀው ከኛ ፊደሎችን ብቻቸውን ቁመው ማን ብለን እንደምንጠራቸው ማወቅ ነው። ብቻዋን ማን ብለን ዋ፣ አይደለ? ዋ። እሺ፣ እቺ ዋ። እቺ ደግሞ ማናት? ከገቤት አራተኛ ፊደል ጋ ናት። ስለዚህ እነዚህ ሁለቶችን በአንድ ላገጣጥም ስናነባቸው እቺ ብቻዋን ዋ ነበረች፣ ይች ጋ ነበረች። አከታትለን ስንጠራቸው ምን ይሆናል? ዋጋ፣ ዋጋ። ዋጋ ሚል ትርጉም ይሰጠናል ማለት ነው። እሺ፣ እቺስ? እቺ ዋ፣ እቺ ር፣ ከረቤት ስድስተኛ ፊደል እቺ ካ ከከቤት አራተኛ ፊደል ካ። ስለ እቺ ማናት ዋ። ይችስ ር ይችስ ካ እስቲ ባንድ ላይ እየይዘን ስንጠራቸው ምን ይሆናል? ዋርካ አዩ ዋርካ ዋርካ። እሺ እስኪ እነዚህ ደግሞ አገጣጥ መናንባቸው እስቲ እቺ ማናት ዋ እቺ ን እቺ ጫ ያው ብቻዋን ይችን ስናነባት ማን ብለን ነው? ጫ ብለን ነው ምናነባት። ይችን ን ብለን ይችን ደግሞ ዋ ብለን በአንድ ላይ ዋ ን ጫ ዋንጫ። ማን ብለን አነበብ ነው? ዋንጫ ብለን አነበብ ነው ማለት ነው። እሺ ይቺ ደግሞ ከዘቤት አራተኛ ፊደል ማን ብለን ነው ምናነባት? ችን ብቻዋን መጀመሪያ ብቻዋን ማወቅ ስላለብን ማለት ነው። ዛ ዛ እሺ። ከዛ ቃል እንመስረትባት። ይቺ ማናት? ዛ ብለናል። ይች ሬ ሬ ከረቤት አራት አምስተኛ ፊደል ሬ ብለን ነው የምናነባት አይደል? ሬ ስለዚህ አየ ይዘን እንጥራቸው እነዚህን እቺ ማናት? ዛ እቺ ሬ ባንድ ላይ ስናነበው ምን ይሆናል? ዛሬ ምን ሆነ? ዛሬ ይኸው፣ ዛሬ ብለን በቀላሉ ማንበብ እንችላለን ማለት ነው። ይሄ ደግሞ እቺ ማናት? ዛ እቺ ፎ ከፈ ቤት መጨረሻዋ ፎ ይቺ ቺ ባንድ ላይ ዛ ፎ ቺ ምን ይሆናል? ዛፎች ዛፎች ዛፎች። እሺ ይችስ ማናት? ዛ ይቺስ ከቸ ቤት ቻ ብለን ነው የምናነባት። ብቻዋን ቻ ይቺ ዛ ይቺ ቻ ባንድ ላይ ስናነባው ነው የሚሆናል። ዛ ቻ ዛ ቻ ዛቻ ዛቻ እች ይቺ ደግሞ ማናት እያንዳንዳቸውን መጀመሪያ ፊደሎችን ማወቅ ግዴታ ስለሆነ ማለት ነው ዳ ዳ እ ቃል ንመሰረትበት ስ ቺ ዳ ይች ሺ ከሸቤት ስንተኛ ፊደል ስድስተኛ ፊደል ቺ ን ስለዚህ እያንዳንዳቸውን ይቺ ዳ እንደሆነች? ይቺ ሺ ደሆነች እንደሆነች ካወቅ ነው፣ ዳሺን ዳሺን ብለን እናነባዋለን። ዳሺን ዳሺን ስናነብ ማድረግ ያለብን ነገር ቢኖር ምንድ ነው? ለምሳሌ አንድን ሰው እስከ ስሙ አየይዘን እንደምንጠራው ሁሉ ፊደሎችንም እንዳለ አየይዘን መጥራት ማለት ነው። ለምሳሌ አንድን ሰው የአባቱን ስም እና እሱን በአንድ ላይ ስንጠራ አየይዘን ነው አይደል? ለምን ጠራው? ለምሳሌ በላቸው አለሙ የሚባል ሰው ቢኖር በላቸው አለሙ ብለን አየይዘን እንደምንጠራው ይህቺን ፊደሎችም ስማቸውን ልክ አየይዘን እንጠራለን። ለምሳሌ ዮ ዳ ሽ ን ዳ ሽ ን ብለን ጠራነው። እኛውስ ዳ እቺ ክ እቺ የ ዳ ክ ዬ ዳክዬ ዳክዬ ዳ ቺ ገ ቺ ት በአንድላስና ነ በን ዳገት ዳ ገ ት ዳገት። እንዲህ እያደረግን በቀላሉ መለማመድ እንችላለን ማለት ነው። ስለዚህ አገጣጥመን ለማንበብ አብዛኞቻችሁ ፊደሎችን ስትቆጥሩ ከዛው ላይ የለየናቸው እየመሰላችሁ ነገር ግን ከዚህ ላይ እያንዳንዳቸውን ስማቸውን ለመጥራት ስለምትቸግር ነው እንጂ ማገጣጠም ምንም የሚያስቸግር ወይም ደግሞ ምንም የሚያስጨንቅ ንባብ ሆኖ አይደለም ማለት ነው። ስለዚህ ለዛሬ ዘንዳችሁ የመጣ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።